የቻናል ቤተሰቦች በአዲስ ቪዲዮ ተመልሰናል። እንግዲህ በጣም አነጋጋሪ የሆነው የሩታና የአብርሽ ጉዳይ በዛሬ እለት እንግዲህ አብረን የምናይ ይሆናል። እጅግ በጣም አሳሳቢ የሆነው የሩታ ጉዳይ፣ ሩታ እንግዲህ ከነጻነት ጋር ተገናኝታለች ማለት ነው። ምንድን ነው የተፈጠረው የሚለውን በዚህ ቪዲዮ የምታዩ ይሆናል። እስከ መጨረሻው ድረስ አብራችን ሁኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንግዲህ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮ ላይክ አድርገን ጀምራለን። ወደ ጉዳያችን ከሰሞኑን ከተፈጠሩት ነገሮች ውስጥ እንግዲህ እንደምታወቁት አብርሽ ነጻነትን አግኝቷታል። ያው ማግኘት ብቻ አይደለም፣ እንግዲህ ቪዲዮም አብሮ ሰርቷል። ቪዲዮ ላይም እንግዲህ በጣም ብዙ ነገሮችን ሲያወሩ ነበረ። እጅግ በጣም የሚገርም ሀሳብም አንስቶ ነበረ። ያው አንደኛው ያው አብርሽ በጣም ይህንን ነገሮች በሰላም መፍታት ነው ይፈለግኩ ምክንያቱ ደግሞ ነጻነት ጋር ያለው ስሜት አለ፣ ሮታ ጋም ያለው ስሜት አለ ያን ስሜት በሰላም እንዲፈታ ነው የምፈልገው። ስለዚህ መጀመሪያ ላይ ላገኝ ያሰብኩት እንግዲህ ነጻነትን ነበረ ነፂንም አግኝቻታለሁ። ስለዚህ ስላገኘሁሽም ደስ ብሎኛል ብሎ በደንብ በግልጽ ተናግሯል ማለት ነው። እሷም በጣም እንደተደሰተችና ነገሮቹን ሁሉ እንደረሳች በተለይ የተፈጠረውን ነገር የተጎዳችበትን ምክንያቶች በሙሉ እንደረሳችና በአንድ ጊዜ እሱም በማግኘቷ ደግሞ በጣም ደስ እንዳላት ተናግራለች ማለት ነው ማለት ነው። ሆኖም እንግዲህ የሩታ ጉዳይ በጣም አሳሳቢ ሁኔታ ውስጥ ገብቷል። ምክንያቱ ደግሞ እንደምታውቁት እንግዲህ አብርሽ እና ሩታ አለመግባባት ውስጥ ገብቶ ነበሩ። እሱ ብቻ አይደለም። እንግዲህ ሩታ ያው በጣም በተደጋጋሚ ስታወራ እንደነበረው ከነፂ ጋ ወይም ደግሞ ከነፃነት ጋራ አብርሽ ተገናኝቶ እንዲያወራ እንደማትፈልግ በጣም ስትናገር ነበረ። ሆኖም እንግዲህ አብረሽ ይሄን ውሳኔ ወስኖ ነፂ ወይም ደግሞ ነጻነት ከቡታጅራ ወደ አዲስ አበባ እንደመጣች ወዲያውኑ ሊያገኛት ችሏል ማለት ነው። ማግኘት ብቻ አይደለም ሐሳቡን በደንብ ገልጾላት እንግዲህ ያው አንዳንድ ነገሮችን በደንብ አውርቶ ነበሩ። ያም ሆኖ እንግዲህ ያው ነጻነትና ሩታ በአካል እንደተገናኙ መረጃ አግኝተናል ማለት ነው። እሱ ብቻ አይደለም መሐላቸው ላይ እንግዲህ የሆነ የተፈጠረ ነገር አለ። እስከ መጣላት ደረጃ ድረስ ደርሶ ነበሩ። ነገሮቹም በሰላም ለመፍታትም እየሞከሩ ነበረ። በጣም ብዙ ነገሮችም ተፈጥሯል ማለት ነው። ያም ሆኖ እንግዲህ ያው እንደምታውቁት አንድ ሰው ትዳር ውስጥ ከገባ በኋላ ከሌላ ሴት ጋራ መሄድም የለበትም ብለን ነው የምናስበው። አብርሽ እንደተናገረው እኔ ያሳለፍኩት ነገር ነው። ይሄ ነገር ያለፈ ነው። ካሁን በኋላ እንግዲህ ያው እንደምታውቁት ሕጋዊ ሚስት ያለች እና ሩታን በጭራሽ ማልተዋት ሰው ነኝ። ያም ሆኖ ግን ያለውን ነገር ማየት አለባት እሷ ወይም ደግሞ በንግግር መፍታት አለብን። ከነፃነት ጋራ የነበረውን ነገር ያው በጣም ብዙ ሰዎች ጣልቃ ሲገቡ ነበረ። ያንን በማስመልከት እንግዲህ ከእሷ ጋራ ለመገናኘት ወስነን ተገናኝተናል። ስለዚህ ይህንን ነገር በሰላም ፈተን ያለው ያለውንም ነገር ለሩታም ነግረ ሰላም እንዲጠናቀቅ አረጋለው። ስለዚህ ደግሞ መጀመሪያ ላይ ላገኘ ያሰብኩት ነጻነትን ነበረ እሷንም በዛሬ እለት አግኝቻታለሁ ብሎ በትላንትናው እለት እንግዲህ በደንብ ተናግረዋል ማለት ነው። ከዛም እንግዲህ ያለፈ ምንድን ነው ሩታ በጣም በጣም ስሜታዊ እንደሆነችና የምትልክላቸው በተለይ ነጻነት ስትልክ የነበረው ፋይል እጅግ በጣም በጣም አሳፋሪ እንደነበሩ ስትናገር ነበረ እንግዲህ ለት ነጻነት እና ሩታ በአካል ተገናኝቶ እጅግ ውስብስብ የሆነውን ንግግሮችን ሲነጋገሩ ነበረ። ለተመልካችም እንግዲህ ያው ቪዲዮን ቀርቶ እንደሚያስተላልፉ በእርግጠኝነት ማወቅ ችለናል ማለት ነው። እንግዲህ በጣም አሳሳቢ ነው። ምክንያቱም እንግዲህ ያው እንደምታውቁት ነጻነት ይዛ የመጣችው ፋይል እጅግ በጣም በጣም ከባድ ነው። እሱ ብቻ አይደለም። እንግዲህ ነጻነት የምትፈልገው ነገር አንድ ነገር እንዳለ ያስታውቃል። አብዛኛው ሰው እንግዲህ አብርሽ ጋራ መሆን ፈልጋ ነው ወይም ደግሞ ዩቲዩብ መስራትም ከነሱ ጋራ ፈልጋ ነው ብሎ በጣም ብዙ ሰዎች ሲነጋገሩበት ነበረ። ግን አላማዋ አንድና አንድ እንደሆነ ያስታውቃል። አንደኛው እንግዲህ እንደምታውቁት አብርሽን በጣም ትፈልጓለች። መፈለግ ብቻ ሳይሆን በደንብ በቪዲዮቿ በደንብ ስትናገር ነበረ። በዛ ላይም እንግዲህ በትናንትናው ዕለት አብርሽ የለቀቀው ቪዲዮ ላይ በግልጽ እንግዲህ አፈቅረሃለው ከአንተ ጋር መሆን እፈልጋለው እኔ ይህንን ስሜት ብቻ ነው ማዳምጠው ብላ በደንብ አድርጋ ነግረዋለች ማለት ነው። ኢቨን ሰርጉን የሚሆን እንደዚሁ ከሩታ ጋር መጋባቱን እንኳን ምንም እንዳላመነችበትና ከሱ ጋር እንደሚሆን ተስፋ እንዳላትም በደንብ አድርጋ ተናግራለች ማለት ነው። ብዙ ሰዎች እንግዲህ እንደምታውቁት ይሄ ነገር ድራማ ነው፣ ይሄ ነገር ሆን ብሎ ነው እነ ነጻነት የሚሆኑ እነ ሩታ የሚሆኑ በዚህ ጉዳይ ላይ በደንብ በደንብ አስበውበት እንደ ድራማ እኛን እየሸወዱ ነው እንጂ በጭራሽ በጭራሽ በዚህ ደረጃ ራሳቸው ወደ ሚዲያ አውጥቶ እንደዚህ እዚህ አይናገሩም፣ ወይም ደግሞ ራሳቸው ላይ እንደዚህ አይነት ነገር አይፈጥሩም ብሎ በጣም ብዙ ሰው ሲቀባበል ነበረ። እኛም እንግዲህ እስከ ማመን ደረጃ ድረስ ደርሰናል። ምክንያቱ ደግሞ ድራማም ይመስላል ነገሩ። ምክንያቱም እንደምታውቁት እንግዲህ ሰው ከተጣላ በኋላ እንደዚህ በሰላም የሚነጋገርበት ጉዳይ አለ ብዬ አላስብም። ያው በመሀላቸው አንድ ሰው እንኳን ሳይገባ እራሳቸው ወዲያውኑ ከታረቁ መሀላቸው ላይ ምንም ጥል አልነበረም ማለት ነው። እንግዲህ ውድ የቻናል ቤተሰቦች፣ እኛ የሚሰማን ነገር አንድ ብቻ ነው። ያው ይሄ ነገር ድራማ እንደሚሆን ወደፊት የሚታወቅ ነገር ነው። ግን ምንድን ነው በጣም ብዙ ሰዎች ጋር እንዳየ ነው። በተለይ ዩቲዩብ ላይ ከሚ ሚለቀቁ ቪዲዮዎች ውስጥ ድራማ እና ፕራንኮች እንደሚበዙ የታወቀ ነው። ግን በዚህ ደረጃ ፕራንክ እና ድራማ ይሰራል ብሎ ለማመን ትንሽ ይከብዳል። ያም ሆኖ ይህ እንግዲህ ምንም ድራማ ማያስመስለው ነገር የለም። አብዛኛው ነገር እንግዲህ ድራማ እንደሚመስል ብዙ ሰዎች ሲነጋገሩ ነበረ። በዚህ ደረጃ ግን ድራማ መስራት ተመልካችንም ወይም ደግሞ ለስራ ነው ተብሎ እንደዚህ አይነት ነገር መስራት ትንሽ ከበድ ይላል እና ያልተለመደ ነገር ነው ይሄ ማለት ነው። እንግዲህ ቀጣዩ ነገር በጣም በጣም እጅግ አስገራሚ እንደሚሆን ሁላችንም አንጠራጠርም። በተለይ ሩታ ጋራ ያለው እውነት ምን ላይ እንደሚደርስ እንግዲህ አብረን የምናይ ይሆናል። እሱ ብቻ አይደለም። ነጻነት በግልጽ በግልጽ ሁሉም ነገር ወደ ሚዲያ መምጣት አለባት ብላ እንግዲህ ያው ውሳኔ ላይ ደርሳለች። በቪዲዮም እንግዲህ በደንብ ተናግራለች። ምክንያቱም አብርሽ የደበቀ ነገር አለ ለቪዲዮም ለኦዲንሱም፣ ለተመልካችም በሙሉ የደበቀው ነገር ስላለ ያንን ነገር አውጥቶ መናገር አለበት ግዴታ ብላ ነው የወሰነችው። ያ ነገር በትክክልም ያው ሚዲያ ላይ መምጣቱ ካልቀረ በደንብ ቢያወሩበት የተሻለ ነው። አንዳንድ ሰዎች መረጃ እየሰጡ ያሉት ግን እጅግ በጣም የሚያስገርም ነገር ነው። በተለይ ነፃነት ያመጣችው ፋይል ውስጥ አንደኛው ከአብርሽ ጋራ በጣም ከፍተኛ ግንኙነት ብቻ ሳይሆን ወደ ልጅ መውለድ ደረጃ ደርሶ እንደነበሩ እና ያ ነገርም እንግዲህ በሰዓቱ ፌል እንዳረገ ተናግሯል ማለት ነው። ያ መረጃ አለ ማለት ደግሞ እጅግ በጣም ከባድ ነው። ምክንያቱም እንግዲህ እንደምታውቁት አብርሽ እንግዲህ አባት ሊሆን ጥቂት ጊዜያት ነው የሚቀሩት። ያው እንደምታውቁ ሩታ እርጉዝ እንደሆነችም ከዚህ በፊት ተናግራ ነበረ። እንግዲህ በጣም ውስብስብ የሆነ ነገር ነው። ሩታ ናት ይህንን ሁሉ ነገር ውሳኔ መስጠት የምችለው እንግዲህ በዚህ ከቀጠሉ ምንም ጥርጥር የለውም። አብርሽና ነጻነት አብሮ መሆናቸው የማይቀር ነገር ነው ብሎም በጣም ብዙ ሰዎችም እያጋሩ ነው ማለት ነው። ይሄን ነገር መጨረሻውን አብረን የምናይ ይሆናል። እንግዲህ ውድ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይሄንን ይመስል ነበረ። ያው እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ አዲስ የሆናችሁት ሰብስክራይብ ማድረግ እንዳረሱ፣ እንግዲህ በቀጣይ እስከምንገናኝ ድረስ በያላችሁበት መልካም ጊዜ